ተቀጥራ ከምትሰራበት መኖሪያ ቤት ከ5 ሚሊዮን ብር በላይ የሚገመቱ የወርቅ ጌጣጌጦችን የሰረቀችው የቤት ሰራተኛ በቁጥጥር ስር ውላ ምርመራ እየተጣራባት መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያም ገለጸ። በድሬዳዋ በባቡር አደጋም 14 ሰዎች ሞቱ። በትላንትናው ዕለት የቀብር ስነስርዓታቸው የተፈጸመው የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ቦታን በተመለከተ የኢትዮጵያ ዑለማ ምክር ቤት ፕሬዚዳንት የሙፍቲ የቀብር ስነስርዓት በምክር ቤቱ መወገዙን ገለጹ። ከውጭ ወዳገኘነውና ግርምትን ወደ ፈጠረ ዜናችን ስናምራ ባለትዳር ሆኖ ሳለ የቀዶ ህክምና አቋርጦ ከነርስ ጋር ሲማግጥ እጅ ከፍንጅ ስለተያዘው ዶክተር እንነግራችኋለን። ሰላም፣ ጤና ይስጥልን። ውድ የአዲስ ጊዜ ሚዲያ ቤተሰቦች ዛሬም እንደ ከዚህ ቀደሙ ለእናንተ ይሆናሉ ያልናቸውን የተመረጡ መረጃዎች ወደ እናንተም ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አብራችሁም የምቆየው ዳንኤል መንግስቱ ነኝ። ወደ ዝርዝር መረጃዎቹም እንለፍ። ተቀጥራ ከምትሰራበት መኖሪያ ቤት ከአምስት ሚሊዮን ብር በላይ የሚገመቱ የወርቅ ጌጣጌጦችን የሰረቀችው የቤት ሰራተኛ በቁጥጥር ስር ውላ ምርመራ እየተጣራባት መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያም ገለጸ። ተጠርጣሪ ብርቱካን ቢያድጌ የወንጀል ድርጊቱን የፈጸመችው መስከረም 23 ቀን 2018 ዓ ም በቂርቆስ ክፍለ ከተማ ወረዳ አንድ ወሎ ሰፈር አካባቢ ከሚገኝ መኖሪያ ቤት ከጠዋቱም 12 ሰዓት ነው። ተጠርጣሪዋ በግል ተበዳይ መኖሪያ ቤት በቤት ሰራተኝነት ተቀጥራ ለዘጠኝ ወራት ያህል እየሰራች ቢሆንም በዕለቱ የአሰሪዋን መተኛት እንደምቹ ሁኔታ በመጠቀም በቁም ሳጥን ውስጥ ተቀምጦ የነበረ የአንገት፣ የእጅ፣ የጆሮና የጣት የወርቅ ብር እንዲሁም ወርቅ መሰል ጌጣጌጦችን፣ ሰባት የእጅ ሰዓቶችን፣ አምስት የተለያዩ ሞባይሎችን፣ አንድ ታብሌት፣ አንድ ፓወር ባንክ 12525 ብርና 60 የእንግሊዝ ፓውንድ በአጠቃላይ 5 ሚሊዮን 258925 ብር የሚገመቱ ንብረቶችን በመስረቅ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ሁለት መካኒሳ አካባቢ ከሚገኝ አንድ ሆቴል አልጋ በመያዝ መደበቋ በቂርቆስ ክፍለ ከተማ ፖሊስ መምሪያ የባምቢስ አካባቢ ፖሊስ ጣቢያም ገልጿል። የግል ተበዳይ ንብረታቸው በቤት ሰራተኛቸው መሰረቁን ለፖሊስ ካመለከቱ በኋላ የባምቢስ አካባቢ ፖሊስ ጣቢያ ከቆሬ አካባቢ ፖሊስ ጣቢያ ጋር በመቀናጀት በተከናወነው የክትትል ስራ ንብረቱን ይዛ ከተደበቀችበት ሆቴል ከነ ኤግዚቢቱ በመያዝ ምርመራ የተጣራባት መሆኑን ፖሊስ ገልጿል። በአንዳንድ የቤት ሰራተኞች የሚፈጸሙ የስርቆት ወንጀሎችን አስቀድሞ ለመከላከል ኅብረተሰቡ ሰራተኞችን ሲቀጥር ትክክለኛ አድራሻቸው የሚታወቅና ተገቢ ዋስትና በማቅረብ የሚችሉ መሆን አለባቸው ያለው ፖሊስ ከተቀጠሩም በኋላ ተገቢውን ክትትል ማድረግ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልዕክቱን አስተላልፏል። በትናንትና ዕለት የቀብር ስነስርዓታቸው የተፈጸመው የተቀዳሚ ሙፍቲ ሀጂ ዑመር ድሪስ የቀብር ቦታን በተመለከተ ሼህ ዶክተር አሊ ሙሐመድ የኢትዮጵያ ዑለማ ምክር ቤት ፕሬዝዳንት የሙፍቲ የቀብር ስነስርዓት በምክር ቤቱ መወገዙን ገለጹ። መግለጫውም እንደሚከተለው ቀርቧል። የተቀዳሚ ሙፍቲ ሀጂ ዑመር ድሪስ በኑዛዜያቸው መሰረት ከሙስሊሞች መቃብር ውጭ በቤታቸው አጠገብ እንዲቀበሩ የተወሰነው ውሳኔ በሀገራችን ታሪክ ታይቶ የማይታወቅ ክስተት መሆኑን ነው። እኛም የተውሂዱን ገጽታ ለመጠበቅ ስንል ይህንን ድርጊት አጥብቀን እንቃወማለን። ድርጊቱ ለቀጣይ ትውልዶች ከጊዜ ሂደት በኋላ ወደ ሽርክና ወደ ቀብር አምልኮ የሚያመራ ሰበብና መንገድ እንዳይሆን እንሰጋለን። የዑለማ ምክር ቤት ይህ ውሳኔ ሲወሰንና ተግባራዊ ሲደረግ ምንም አይነት ቅድመ መረጃ እንዳልነበረውም ሊታወቅ ይገባል። በጉዳዩ ዙሪያ የጠቅላይ ምክር ቤቱን ክቡር ፕሬዝዳንት አነጋግረን የነበረ ሲሆን፣ ኑዛዜውም እንዲሻርና ቀብሩ በሙስሊሞች መቃብር እንዲፈጸም ለማድረግ ከሸይኹ ቤተሰቦችና ከሚመለከታቸው የመንግስት አካላት ጋር ሙከራ እንዳደረጉ ነገር ግን እንዳልተሳካላቸውም ገልጸውልናል። በመሆኑም ምክር ቤቱ ከሸሪዓ መንፈስ ጋር የሚጋጩ እንዲህ አይነት ተግባራትን በብርቱ የሚቃወምና የሚያወግዝ መሆኑንም ይገልጻል። በተጨማሪም ሁሉም ዑለማዎች የተውሂዱን ክብር ለመጠበቅና ከሺርክ ለማስጠንቀቅ በማህበረሰብ ውስጥ መሰል ጉዳዮች ላይ ትክክለኛውን የሸሪያ ግንዛቤ እንዲያሰርጹና ግንዛቤ እንዲፈጥሩም አደራም ይላል። ሼህ ዶክተር አሊ ማህመድ የኢትዮጵያ ዑለማ ምክር ቤት ፕሬዝዳንት። በድሬዳዋ በባቡር አደጋ 14 ሰዎች ሞቱ። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ህይወት ማለፉም ተነገረ። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ከባድና ቀላል የአካል ጉዳት ደርሷል። ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትላንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሺኒሌ ወረዳ ላይ በደረሰበት አደጋ አስራ አራት ሰዎች ሲሞቱ ሀያ ዘጠኝ ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ከሽኒሌ ወረዳ አስተዳደር የደረሰን መረጃም ያመለክታል። ወደ ውጭ መረጃችን ስናልፍ የቀዶ ህክምናውን አቋርጦ ከነርስ ጋር የማገጠውም ሐኪም ዶክተር ሶአሊ አንጁም ይባላል። የ44 ዓመቱ የህክምና ባለሙያም ባለትዳርና የሶስት ልጆች አባትም ነው። በእንግሊዝ ሀገር በማንቸስተር ከተማ በሚገኘው በታላቁ ታምሰይድ ሆስፒታል የሚሰራም ዶክተር ነው። ባሳለፍነው ማክሰኞ እርሱ ወደሚሰራበት ሆስፒታል አንድ ታማሚም ይመጣል። ይህ ታማሚው ቀዶ ህክምና የሚያስፈልገው ነበር። ዶክተር ሷሊ አንጁም እና የቡድኖቹ አባላት ታማሚውን ወደ ቀዶ ጥገና ክፍል ያስገቡታል። ቀዶ ህክምናውን ለማድረግም በማደንዘዣም ይወጉታል። በዚህ ጊዜ ቀዶ ህክምናውን የሚያደርግለት ዶክተር ሷሊ አንጁም ለአምስት ደቂቃ ያክል መታጠቢያ ክፍል ደርሶ መምጣት እንደሚፈልግ ተናግሮም ይወጣል። በአምስት ደቂቃ ውስጥ መለሳለሁ ያለው ዶክተሩም ሳይመለስ በዚያው ይቀራል። ቀዶ ህክምናም የሚያደርጉት የህክምና ቡድኑ አባላት ዶክተር ሷሊ አንጁምን ከሃያ ደቂቃ በላይ የጠበቁት ቢሆንም ሊመጣም አልቻለም። በዚህ ጊዜም ለታማሚው የተወጋውን ማደንዘዣ ጊዜ አብቅቶ ለታማሚው ቀዶ ጥገናው ሳይደረግለት እንዳይነቃ በማሰብ ዶክተሩን ፍለጋ ይጀምራሉ። መታጠቢያ ቤት ሄደውም ዶክተር ሷሊ አንጁም ይጠሩታል። ደጋግሞ ቢጣሩም ምላሽ አላገኙም። የመታጠቢያ ቤቱን በር ከፍተው ሲገቡም ዶክተሩን በስፍራው ያጡታል። በዚህ ጊዜ ሆስፒታሉ በድንጋጤ ይታመሳል። ዶክተር ሶዋሊያን አንጁምን ለማግኘት ከጥበቃ እስከ ሆስፒታሉ ባለቤት አሰሳም ይጀምራሉ። በዚህ ጊዜ መጀመሪያ ከነበሩበት የቀዶ ጥገና ክፍል ጎን ያለ ሌላ ነፃ የቀዶ ጥገና ክፍል ዶክተር ሶዋሊያን አንጁም ከነርስ ጋር ወሲብ ሲፈጽም እጅ ከፍንጅ ተይዟል። በዚህም ተግባሩ የሆስፒታሉ አስተዳደሮች በመናደድ ወዲያውም ከስራ አባረውታል። በተጨማሪም የሙያን ስነ ምግባር ባለማክበር እና ሚስቱ ላይ በመማገጥ በድርብ ክስ ፍርድ ቤት ተከሶ ሊጠየቅ እንደሚችል ኢንዲፔንደንት ጋዜጣም አስነብቧል። ውድ የአዲስ ጊዜ ሚዲያ ቤተሰቦች ለሰዓቱ ለእናንተ ይሆናሉ፣ ይመጥናሉ ያልናቸው መረጃዎች እነዚህን ይመስላሉ። ቻናሉን ሰብስክራይብ በማድረግ ላይክ በማድረግ እንደዚሁም ኮሜንት መስጫው ላይ ሀሳቡን በማጋራት ለወዳጅ ዘመዶም ሼር በማድረግ ዜናውን ለሚወዱት ሰውም ያጋሩም።